አንተ ፈልገህው ፍቅር ይዞ ከያቃለኝ፣ እኔ ጌታ ካንተ ፍቅር እንዳይዘኝ በጣም ብዙ ጊዜ ሞክሬያለሁ። በጣም ብዙ ከራሴ ጋር ተጣልቻለሁ። ከራሴ ጋር እስከመጣላት ድረስ እሺ። እኔ ምን ላድርግ? እኔ ምን ላድርግ? እኔ እኮ በጣም በቃ ራሴን ተቆጣጥሬው ነበር፣ ግን በቃ አልቻልኩም። እሺ፣ ከማንም በፊት እኔ እና የምታውቀኝ ገና ከቡታ ጀራ እራሱ መጣ እኔን ነበር የምታውቀኝ እሺ ተረጋጊሽ እኔ አታልቅሽ በማልቀስ ምንም ነገር አይገኝም እንዴ አንቺ እኮ ትልቅ ልጅ ነሽ ነብሮ ምታለክሽ ነሽ እኔ አንተም አልፈልግም እኔ ሁልጊዜ ከኔ ጋር እንድትሆን ነው የምፈልገው ከማንም ጋር እንድትሆንብኝ በቃ አልፈልግም እንዴት ሳድግ የሁዲላ ሳይ ምን ቃል ተናገርኝ ፍቅሬ ልግለጽ ጨነቀኝ ጠበበኝ ጠፋኝ፣ የምልህ እወቅልኝ እባክህ እንደምወድህ። ሰላም ሰላም ሰላም! ውድና የተከበራችሁ የእኛ ፋሚሊዎች፣ ውድ ቤተሰቦች እንዴት ናችሁ? እኛ አለን ክብሩ ይሷ መድኃኒዓለም። እናንተም በያላችሁበት ቸር ቆዩልኝ። እንግዲህ ቤተሰቦች ዛሬ ወደ እናንተ ተመልሼላችሁ መጥቻለሁ ከቤዚ ጋር አሪፍ አሪፍ ጊዜ እያሳለፍን ነው ከዚህ በፊት ያያችሁት ቪዲዮ ዳኒና ቤዛ በመሆን ፕራንክ አድርገውኝ ነበር የሚያስጠላ ፕራንክ ነው እንደዚህ ማይደረግ ነገር ነው ያደረጉኝ ለእነሱ አንድ ቀን የመልስ ምታለኝ አይቀርም ለቤዚም ለዳኒም የመልስ ምታለኝ ሰጣቸዋለሁ ለሁለታቸውም ዛሬ ግን በጣም በጣም የተራራቅን የቆየን ሰው ላገኘ ነው። ታቋታላችሁ አዲስ አይደለችም እኔ ቤትም ባለፈው ደግሞ ከአንዋር ጋር ተገናኝተው ቪዲዮ ሰርተው ነበር። እኔ አልነበርኩኝ አልተገናኘሁም ከእሷ ጋር እና ቪዲዮ ላይም እያየው ነበር። አንዳንድ ነገሮች እያለች ነበር፣ ናፍቆኛልና ነገር እያለች ነበር። ዛሬ ደግሞ ደውላ ማግኘት ፈልጋለው ብላኛለች እኔ ደግሞ እዚሁ ቀጥራት በእናንተ ፊት እሷን ላገኛት እፈልጋለሁ ያለው ነገር ከተገናኘን በጣም ቆይተናል እንዳልኳችሁ አዲስ አበባ መጥቼ ለመጀመሪያ ጊዜ ሰፈራችን ላይ ተዋወኳት እሷ እላት አንድ አንዳንድ ነገር ያሳየችኝ እሷ እላት አንድ ያው ወጣ ያለ ሀገር ስትሄዱ ሁሉም ነገር አዲስ ይሆንባችኋል ያላያችሁት ነገር ታያላችሁ ምናምና ምና ነገር እና በሰዓቱ እሷ አጠገብ የነበረች አንዳንድ ነገር ያሳየችኝ ምናምና ላይፈን ቀለል አርጋልኛለች በሰዓቱ እንዳይከብደኝ ብላ፣ ሰው ከሰው ጋር እንድግባባ አርጋኛለች። እና እሱንም በጣም በጣም አመሰግናለሁ። እና ዛሬ እሷን ላገኛት ነው አለው ተቀጣጥረናል። እዚህ ነው የተቀጣጠርነው። ትመጣለች። ደውዬላታለሁ። ናይ ብያታለሁ። እኔም ካገኘኋት ስለቆየሁ በጣም ናፍቃኛለች። ያው ናፍቃኛለች እላችሁ በሌላ ነገር ሳይሆን ማንኛውም ሰው ተላምዳችሁ አንድ ጊዜ አሳልፋችሁ ስትራራቁ ትነፋፈቃላችሁ። ወንድም ሊሆን ይችላል፣ ሴትም ሊሆን ይችላል ትነፋፈቃላችውሁ እና እኔም ናፍቃኛለች፣ እሷን ማግኘት ትፈልጋለሁ ስላለው ነገር ምናምን፣ እኔም ለምን እንደጠፋው ነግራት አለው። የጠፋውበት ምክንያት እናንተ እንደ የተፈጠረው ነገር ታውቃላችሁ። አብሬሽ እንዳውርታን ለማስታረቅ ብዙ ነገር ሞክሬያለሁ፣ ብዙ ነገር ለፍቻለሁ። እና ከሷ ጋር ያልተገናኘሁት ቤዚ በቅርብ ነው የመጣችው፣ ግን ከድል ጋር ያልተገናኘሁት በዚህ ምክንያት ነው። ትረዱኛላችሁ ብዬ ተስፋ አደርጋለሁ። እና ውድ ፋሚሊዎች አሪፍ ጊዜ ይኖራል ብዬ ተስፋ አደርጋለሁ። እድላዊትን ማታቋት ካላችሁ ዛሬ ታቋታላችሁ። በጣም ደስ የምትል ልጅ በጣም ደስ የምትል ልጅ ከሰው ጋር ቶሎ የምትግባባ የዋ ልጅ ናት። የምሬ ነው፣ የዋ ልጅ ናት። አንዳንዴ ሰው ስታዩ የሆነች ቀበጥ ነገር ስለሆነች ሌላ ነገር ሊመስላችሁ ይችላል። ወይም ደግሞ አንዳንድ ኮሜንት ያለው ቪዲዮ መሰራች ቁጥር ዟ ማየ ማየን ኮሜንት ይጻፋል እና ልጅቷ እንደምታውቋት ወይም ደግሞ እናንተ እንደገመታችኋት ልጅ አይደለችም። ምክንያቱም እኔ ቀርቤ አይቻታለሁ። ብዙ ነገር አሳልፈናል። እንደምታስቧት ላይ ትልልጅ አይደለችም። በመጀመሪያ ስለ እሷ ያላችሁ አመለካከት እንዲቀንስ እፈልጋለሁ፣ ሁላችሁ ማለት ነው፣ ስለ እሷ ያለው አመለካከት እንድትቀንሱ። ልጅቷ እንደምታስቧት ልጅ አይደለችም። ደስ የምትል ልጅ የዋህ ልጅ ናት፣ ሳቂታ የሆነች ልጅ ናት። እና እንደነገርኳችሁ ህይወትን አቅልላልኛለች። አዲስ አበባ መጥቼ የመጀመሪያ ሰሞኑን ያገኘኋት እሷን ነበር። እና ላይፍን አቅልላልኛለች። እና ዛሬ ለምስጋናም ከተገናኘንን ስለቆየ ለመገናኘትም ተቀጣጥረን ሁለታችን ከቤዚ ጋር አሪፍ አሪፍ ጊዜ እያሳለፍን ነው። እንደ በፊቱ እየሆንን ነው። ያጋጠማት ነገር አጋጥሟታል። ያ ነገር ድጋሚ ማድረግ አንችልም። ያው የፈሰሰው አይታፈስም እና ውድ ፋሚሊዎች ምንም ማድረግ አንችልም። ስላለፈው ነገር ምንም ማድረግ አንችልም። ሁሌም ቢሆን ማሰብ ያለብን ስለወደፊታችን ነው እንጂ ስላለፈው ነገር ኦልሞስት፣ ያ ነገር አልፏል ላይመለስና ላይደገም አልፏል። መጨነቅ ያለብን በፊታችን ሁሌም ቢሆን ስለሚወጣው ነገር ነውና ውድ ፋሚሊዎች፣ እኔ ደግሞ ከቤዚ ጋር አለው በሚያስፈልጋት ነገር ከዚህ በፊትም ቃል ገብቼላት አለው። አለው አጠገቧ ላይ አለው እና ይህንን ለመናገር ነው። ትንሽ እድልን እንጠብቃት።

ሴት ልጅ አይደለሽ እንዴ ፀጉርሽን አትከባከቢ? አ? ምንድን ነው ይሄ ምን ይሉታል? ይሄ ምን ይሉታል? ይሄ ይሄ ጥቁር ይሉታል። እጂ ማን ጋር ሄደሽ ቆይ? ለማንኛውም ወይስ አንቺም አንተ ረፍ ይኸውልህ ከሰፈር ልጅ ነች እናገራለሁ? የሰፈራችሁ ልጅ አትጨራሽ ያበለሻል እንደዚህ? በጣም አይደረግም። እሺ ጸጉሯን የሰራሻት ልጅ እንደዚህ አይደረግም፣ ነውር ነው እንዴት እንደዚህ ተደርጊያለሽ? እሺ አሁን አንቺ ያማረብሽ መስሎሽ ነው ነው? እ? የምር ክን ነው ነው እንዴ? እንደዚህ ሆነሽ ደግሞ ከኔ ጋር እንድትሆኛ አልፈልግም ፀጉርሽን ወይ ተቆርጠሽ ነው ወይ ደግሞ አስተካክለሽ በስነ ስርዓት ተሰሪ ሴት ልጅ ውበቷን ስጠብቅ ራሷን ስጠብቅ ጽዳቷን ስጠብቅ ነው። ሴት ሙቶ ነው። አንቺ አሁን ሴት አልሆንሽም። የሴት ገና ግማሽ ይሆንሽ እና ሙሉ ሴት ሆነሽ ግን አንዴ እጠብቅሻለሁ። አንዴ ደርሰሽ እንደ ማርያም የሚዛፍራት ነሽ የምር አብራለች እናት እንዳብ በጣም ቀበትሽ አምሮብሻል። ትነግራታለካው ከኔ ጋር ከመጣሽ ደግሞ ቆይተሽ አለ። በጣም ምን ሆነህ ነው ግን? አንተ ምን አንተ ራሱ ምን ሆነሽ ነው የጠፋሽው? ቤት ትናግሬ ነበር አላየከውም እኮ አሱ የተፈጠረው ነገር ትረጂያለሽ። ተስፋ አድርጋለሁ ነው ማገን

በጣም ነው ያስቀየምሽኝ። ምን ያላገኘሁሽ ስላስቀየምሽኝ። እኔ መቼ አላስቀየምክም? ማለት እኔ መቼም እንደማላስቀየም ግን ትንሽ ስላለበት ነው። ምን እሺ ቃሉ ነገር አንዋር ቤት የሆነ ነገር ስትናገሪ ነበር ቤት ላይ ጭራሽ። ምን ብሎሽ? አሉ ቤት ላይ ምን ብሎኛል ነው ያልሽው? ቤት ላይ እንዴ፣ የት ሄደ የት ሄደ? ምን ሆናችሁ ነው ተጣላችሁ? አይ ምናምን ነገር እያሉኝ ነበር። ጭራሽ አዜብሽኛል። በቤተሰቦችሽ ነህ እኮ ሲስተርሽን የጠፋሁት አንዳንድ ጉዳይ የግል ጉዳይ አጋጥሞኝ ነው እና እድልን እድልን የመሰለች ቆንጅዬ ልጅ ስላለች አንቺ አንቺ ቆንጆ ስትባይ ወይንም ስትበይ ትስቂያለሽ፣ ትጠራጠርያለሽ። በጣም ቆንጅዬ ነሽ፣ ያምር፣ በጣም ቆንጅዬ። እሷን ያገባት አድሏል። በጣም ታድሏል። እድልን ማግባት ማለት በመታደል ነው። እና ምን ትያለሽ በዚህ ንግግር? አመሰግናለሁ። ክብር እና አሁን ቀልዱን ተውና የሆነ ነገር በጣም ለትልቁም ነገር የምር ራንክ ምናምን ነገር እና በትክክል የሆነ ነገር ልነግርህ ነበር የመጣሁት። እኔ ደህና ነሽ? አይ አንዳንድ ጊዜ እኮ ከላይ ብቻ አይተክ ውስጥን መገመት አይቻልም አይደል? ኦኬ እና ውስጥሽ ምን ሆነ ነው? የሆነ ነገር ነበረና ልነግርሽ፣ ፍየው የምር ልነግርሽ፣ ቦኒ ነበር የመጣሁት። ሳይክ ፈረው ምን ያስፈራኝ ነገር አይደለም። ቀለል አድርግሽኝ፣ ኖርማል ጀስት ጓደኛ። ጓደኛ ደግሞ አትፈሪውም፣ ማንኛውም ነገር ታደርጊያለሽ፣ ሚስጥርሽን የሆነ ማንኛውም ነገር ታካፊያለሽ። ጀስት እንደ ጓደኛ አይተሽኝ የመናገር ያለበሽን ነገር ንገሪኝ። ችግር የለም። ምንድን ነው ይናከ? የተፈጠረ ነገር አለ? ሌላ ችግር አለ የተፈጠረ? አይ ሌላ ችግር ነው ቢጊናው ብለው ራሱ ደስ ይለኛል ማለት ነው። ልክፋ የምር ማለት ነው። እኔ ማለት ነው የትኛውም ሰው ፈልጎ ፍቅር አይዘውም አይደለም። ስለፈለኩት አይደለም ማ ከዛ ሰው ፍቅር የሚይዘኝ ምን፣ ድንገት የሚይዘት ነገር አለ ምናምን ነገር አለ። ፍቅር ያዘሽ ነው ታፋታሄ ስሜት እንዳይሰማኝ በጣም ጥር ያለው ከራሴ ጋር በጣም ተጣልቻ አለው። በቃ ማይሆን ነገር ውስጥ ከራሴ ጋር ገብቻለሁ። ማለት ፈልጌ የያዘኝ ነገር አይደለም። አንተ ደግሞ ይኸውልህ ስፈልግ ትቀርበኛለህ፣ ስፈልግ ትርቀኛለህ። እኔ ደግሞ በዛን ሰዓት በራከኝ ሰዓት በጣም ያ ነገር ደግሞ ለኔ በጣም እየባሰብኝ መጣ። ምን እያልሽ ነው አልገባኝም። ቆይ አይደለም፣ አንዴ መጀመሪያ ካሜራው እንትን ይበልና እናንተ እናወራና ማለት። አይ አሁን አልገባኝ የምር ነው፣ እግዚአብሔር የገባኝ ነገር የለም ምንም። ምን እያልሽ ነው እድል? ማለት ካሜራው እንትን ይበልና እናንተ አንዴ እናወራና። አይ አንደኛ ካሜራው አይጠፋም። ማይጠፋበት ምክንያት ምክንያቱም ብዙ ያሉት የሚያከብሩ የሚወዱኝ ኦዲንስ አሉ፣ እና እነሱ ደግሞ ስለኔ ይጨነቃሉ፣ ስለኔ ያስባሉ። ሁሉም ነገር ማወቅ አለባቸው። አንቺ የምታወሪው መሆን ማንኛውም ነገር ማወቅ አለባቸው አሁን የተሰማሽን ስሜት ለምን አልነግረኝም አንቺ በግልጽ እኔ እኮ እየነገርኩህ ነው አንተ ወደ ቀልድ እየወሰድከው ነው ማለቴ ይኸውልህ በቃ እኔ እንጃ በቃ አላውቅም እኔ ማርያምን ፈልጌው ምናምን ነገር የሆነ ነገር አይደለም በቃ ፍቅር ያዘኝ እኔ እንጃ በቃ ማርያምን ይሄ ስሜት እንዳይሰማኝ በጣም ብዙ ጊዜ እሞክሪያለሁ ጌታ አንቺ እየቀለድሽ ነው እንዴ እኔ ለምን የምቀልደው በእንደዚህ ነገር እንዴት ነው የምቀልደው እኮ የምን ፍቅር ነው ስለምን ፍቅር ነው የምታወሪው እስኪ እኔ አንድ ጥያቄ ላንተ ልጠይቅ ማለት ማንኛውም ሰው ፈልጎ ነው ፍቅር የሚይዘው እኔ የምር ይሄ ስሜት እንዳይሰማኝ ከራሴ ጋር በጣም ተጣልቻለሁ ከራሴ ጋር በጣም ፕራንክ ምናምን እያደረግሽኝ ከሆነ ወይም ደሞ ከነብይ ጋር ምናምን ተመካከርሽ ከሆነ አንቺ እንዴት ነው የምታስቢው እኔና አንቺ ከተገናኘን ቆይተን የለ እንዴ አለ ወይ? እኔ እና አንቺ ከተገናኘን ቆይ ተናን በኋላ ተገናኘን። እንዴት ነው? አንተ ነህ እኔ ነገር ፈልጌው አይደለም የነበረው ነገር ነገር ነበር በቃ ትሄዳለህ ከኔ ጋር ትመጣለህ፣ ምን ትላለ፣ ምን ትላለ። ከዛ ለም መልሰህ በራከኝ ጊዜ ደግሞ በጣም በቃ ፍቅር ውስጥ ላንተ በቃ በጣም እንደዚህ አይነት ቀን እንዳይመቸኝ። በመጀመሪያ እንድታቂኝ ይፈልጋል። እንደዚህ አይነት ቀን እንዳይመቸኝ እኔ ቀላል ነው አላልኩም። እና እኔ ሳልፈልገ የተሰማኝ አይነት ስሜት ነው። በቃ እኔ ነገርኩህ እኮ እንገናኝ ምናምን እንችላለን፣ ግን አንተ ነህ እኔን እያላገኘህ የነበረው። እኔ የምታረጋቸው እያንዳንዱን ነገር አቅ ነበር፣ ስልክም እደውልልህ ነበር፣ አንተ ነህ ማታነሳልኝ። እኔ ለአንተ ፍላጎቷል። እድል፣ እኔ እስካሁን እያወራሽ ያለው ነገር እንዳለ ህልም ነው እየመሰለኝ ወይም ደግሞ ቅዠት ነው እየመሰለኝ ያለው። እውነትሽን ነው። የሰው ልጅ ፍቅር መች እንደሚይዘው እና በምን አጋጣሚ ፍቅር እንደሚይዘው አይታወቅም። ፈልገሽውም ወይም ደግሞ አንቺ አስበሽውም ላይሆን ይችላል። ለምን ፍቅር ያዘሽ ከእኔ አላለሽም። ገብቶሻል አይደል? ለምን ይሄን ነገር አጋጠመሽ አላለሽም። እኔ ጋርም ከዚህ በፊት አጋጥሞኝ ስለሚያውቅ ለምን አጋጠመሽ አላለሽም። ግን ደግሞ ማሰብ ያለብሽ ደግሞ ኤፍሪም አሁን ላይ ከማጋር ነው ብለሽ ማሰብ ያለብሽ ከማጋር ነው እየሆነ ያለው ብለሽ ማሰብ ያለብሽ ማለት ማለት ጥሩ ነው። አሁን ላይ ከማጋር ነው ያለው ማን አላጠገው ቤዚ ቤዚ ቤዚ አይ፣ ማለት አልገባኝም። አተገቢያለህ ነገር ማም ነገር አላችሁ ምናምን እንዴ ኤፋምን እያልክ ነው? ብዙ ላይፍ አሳልፍ ያለው ብዙ ነገር አለ። ነገር ቀላል አይደለም። አንቺ መጣሽና አፈቀርኩ ስላልሽ የኔ አንቺን ላፈቀር አይደለም አይደል? ይሄ ስነግርሽ እንድትይጂ አይደል? እድል እየሰማሽ ከሆነ ስሚ ባሰመኝም እኔ የተሰማኝን ነገር ልንገርሽ፣ አጠገቤላ ቤዛ የምትባል ልጅ አለች። እንዳንቺሁም ደስ የምትልና የምትወደድ ልጅ አለች። እና እኔ ደግሞ እሷን አንቺ እንደዚህ ታልሽኝ እንትን ማለት አልፈለግም አሁን እዚህ ብዙ ነገር አታስወሪ። ማውራት ማልፈለገው ነገር ከማንም በፊት እኔ እና የምታውቀኝ ገና ከቡታ ጀራራ ውስጥ መጣን። እኔ ነበር የምታውቀኝ ከቤዛ ጋር እኮ ማን ነው ፕራንክ ምናምን ነገር ከመባል ውጪ ምንም ነገር የለም። ከኔ ጋር እኮ ነው ብዙ ነገር ያሳለፍከው ኢፋ፣ ምንድነው እያልክ ያለኸው? ኦኬ እና ከአንቺ ጋር ስላሳለፍኩ ግዴታ አንቺን ማፍቀር አለብኝ፣ አንቺን ማፍቀር ግዴታ አለብኝ ነው? ምንድን ነው የምትይኝ? ለምዳ አይ፣ አይደል እሺ። የሰማሽ ቆረ ስነ ስርዓት ይኖርሽ ሲጀመር ማለት ነው እንዴ። እንዴት ነው እኔን ከቤዛ ጋር ያወዳደርከኛለህ? እኔ እኮ እድላይት ነኝ። እንዴ ከኔ ጋር ሆነ እኮ አንድ ቀን አዝነህ ተከፍተህ ምንም ብላ ከኔ ጋር በምታሳልፏቸው ነገሮች እንዳለ ደስተኛ ነኝ። እንዴት ነው እኔን ከእሷ ጋር ያወዳደርከኛለህ? እኔ እኮ ድላይት ነኝ እኮ አንድ ቀን ከኔ ጋር ሆነህ ቀዝነህ አታውቅም። አንድ ቀን አንተ ፈልገህ ፍቅር ይዞ ከያቃሉኝ እኔ ጌታን ካንተ ፍቅር እንዳይዘኝ በጣም ብዙ ጊዜ ሞክሬያለሁ። በጣም ብዙ ከራሴ ጋር ተጣልቻለሁ፣ ከራሴ ጋር እስከመጣላት ድረስ። እሺ እኔ ከአንተ ፍቅር ያዘኝ። እኔ እኮ በጣም በቃ ራሴን ተቆጣጥሬው ነበር፣ ግን በቃ አልቻልኩም። እኔ ምን ላድርግ? እኔ ምን ልሁን? አልፈልግም። አንተስ ለፈለክ አይደለም ግን፣ በቃ ስሜት ያስገደደኝ። እኔ ምን ላድርግ? እሺ ሲጀመር ሌላው ደግሞ ስለ ቤዛ እንድታወሪ አልፈልግም። እዚች ጋር ነው ገብተሻል አይደል? እኔ ስለ እሷ ማውራ ፈልጋለም። ግን በቃ ቤዛ ባልክ ቁጥር ነው የምናደደው። በመጀመሪያ ተረጋግተሽ አውሪ እሺ። በመጮ ምናምን ነገር አለም። ስላለቀሽም ወይም ስላላለቀሽም እዚች ጋር ምንም የሚፈጠር ነገር የለም። ጋብለሽ አውሪ ስለ ሁሉም ነገር እሺ። እኔ ቤዛ ምን ላደርጋት ነው? አሁንም ስለ ቤዛ ነው የምትጨነቀው? እኔስ፣ እሺ እኔስ ምን ልሆን ነው? እኔ ምን ልሆን ነው? እኮ ላበረ አንቺ ረጋብለሽ አታወሪም? እኔን ስሚኝ። ረጋብለሽ አውሪ አንቺ። ይኸውልሽ ረጋብለሽ አውሪ ስሚኝ እኔን አንዴ። በማልቀስ ምንም አይገኝም እሺ? በመጀመሪያ በመረጋጋት ነገር ሁሉ ነው ነገር ወስኝ ነው እሺ? በማልቀስ ምንም ነገር አይገኝም። አንቺ እኮ ትልቅ ልጅ ነሽ። ለምን አሁን እኮ በጣም ነው ግራ እያጋበሽ? እሺ። ቢዚ አንተ ምን ብዬ ነው የምናግራት? ቆይ ምን ብዬ ነው ነው ተረጋጊ፣ በመጀመሪያ ከራሴ ጋር ነው፣ ሞክሪ ከራሴ ጋር ነኝ። እኔ እኮ በችግሩ እቺ ሰዓትም በምንም ሰዓት አብረሽኝ ነበርሽ እ ከቡታጀራም እንደመጣው አንቺን ያገኘት በጣም ጥሩ ልጅ ነሽ፣ አውቃለሁ። ምንም መጥፎ ባህሪ የለሽም፣ የዋህነት እንደዚህ ያደረገሽ ያለው አውቃለሁ። ሲጀመር ጀመር አታለቅሽም ነበር ግን መረዳት ደግሞ አለብሽ። እኔ ደግሞ መረዳት አለብሽ። እሺ እሺ፣ ቆይ እኔ እሺ፣ ቆይ እንዴት ነው የምረዳ? አንተ ሌላ ሰው ሆነክ እንዴት ነው እኔ ጨምር። ቪዲዮ እራሱ ሲሰራ እንዴት እንደምሆን እኔ ነኝ የማውቀው። ማለት ቪዲዮ ሲሰራ ከዚህ ሌላ ሰው ጋር ጋር ከማንም ጋር በቃ ሲሰራ እኔ ደስ አይለኝም። ያምር ማለት በቃ ነኝ። እስከዛ ድረስ ያልነገርኩህን ነገር የምልንገርህ እኔ ቀኔ ራሴን በጣም ተቆጣጥረው ግን በቃ አሁን ለምን ተረጋግተሽ ለማውራት አትሞክሪኝ? እድል ነይ እና ተረጋግተሽ አውሪኝ። በቃ እኔ እንጃ ምንም በላት እና እኔ ያሳምና እኔ አንተ ማጣን አልፈልግም። በቃ እኔ ሁልጊዜ ከኔ ጋር እንድትሆን ነው የምፈልገው ከማንም ጋር እንድትሆንብኝ በቃ አልፈልግም። ነው በጣም ነው ግራ እያጋባሽኝ ያለሽው እንዲህ እንድትሆን አይደለም የነገርኩህ በቃ እኔ ውስጤ ውስጥ ያለ ስሜትን ነው የነገርኩህ ያልኩህ ማለት እኔ እስካሁን ደስ ጌታን ምንም ቢሆን አንቺ እንድታያዝኝም ሆነ ምንም አንቺ እንድትከፊ አልፈልግም። እሺ ተረጋግሽ። ይልሽ ቪዲዮም ሆነ ምንም ሆነ እሺ አንቺ